ማዳረስ ወደምንፈልጋቸው ማሰራጨት፣ ወደምንፈልጋቸው ዳቦ ወዳልደረሰባቸው የገጠር ክፍሎች ሁሉ እያንኳኳን ሄደን ዳቦ ማዳረስ እንፈልጋለን። ይሄ አንዱ ነው። ሁለተኛ ደግሞ አሁን አነስተኛ ማህበር ነው እንግዲህ ያለን። ቀጣይ ግን በተሻለ አቅም አቅማችንን ፈጥረን ለብዙዎችም የስራ እድል ለመፍጠር አላማ ስላለን በዚህ ልክ ሌሎችን ተጨማሪ ስራዎችን በህዝቡ ውስጥ ያሉ ክፍተቶችን እያየን በእነዚያ ክፍተቶች ልክ ለህዝቡ ለመድረስ እንፈልጋለን። አርብቶ አደሩን ለማሻሻል ተግባራዊ የሚደረጉ ፕሮጀክቶች አሉ። ከነዚ ፕሮጀክቶች አንዱ ይሄ ኤልኤልአርፒ የሚባል ፕሮጀክት ነው። ሌሎችም ድራይቭ ብሪፎንስ የሚባሉ አሉ። የእነዚህ ፕሮጀክቶች መነሻ የህብረተሰቡ ፍላጎት ነው። ህብረተሰቡ ይሄ ቦተም አፕ ቦተም አፕ አፕሮች የሚባለው አፕሮች ይከተላል። ማህበረሰቡ የራሱ ችግሮችን ያውቃል። ከነዚ ችግሮች ችግሮችን ይለያል ከችግሮቹ ተነስቶ ምን ይሰራል፣ ይሄ ይሰራልኛል የሚል እቅድ ያወጣል። በዛ እቅድ መሰረት በየደረጃው ያለው አመራር ገምግሞ ከወሰነ በኋላ እንደ ፕሮጀክት ያ ፕሮጀክት ከናወናል።